ወንጀለኛው በገባበት ገብቶ መንግስት ጊዜ ሳይሰጠው ወንጀለኛውን ለህግ አቅርቦ ህዝባችንን እኛንን ቶሎ እንዲያሳውቀን በዚህ አጋጣሚ ለግሜ ለጋግሜ እጠይቃለሁ። ነቢያችን ሰለላሁ አለይህ ወሰለም ከሁሉም በላይ ከማንም በላይ ከራሳችንም በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድንና ካልተቀበልን መኖር የማይችል ከነፍሲያችን በላይ ሕይወታችን ለሳቸው የምንሰጥ ነቢያችን ስም በክፉ ነገር ስነሳ ነፍሲያችን መቆጣጠር ያቅተናል። ያው ቦታው ትንሽ ቦታ ስለምትበቃ እስከ ዛሬ ተጠብቆ ብኖርን ነገ ከነጎዳ መያዙ አይቀርም። ኢንሻአላህ ተዓላ እንዲህ ያለ ተንኳሾቹን የምናቀርበው ለህግና ለህግ ነው። ህግ ባለበት ነገር በህግ ነው የምናቀርበው። እንዲህ ያለ ተንኳሳ የምፈጥሩ ሃይማኖቱን አይማኑቱን ወክለው አይደለም፣ ተቋማቱን ወክለው አይደል

ቀናት ውስጥ ነው ያለ ነው ቀጣዩ የት ቀንም አላህ እንዲያደርሳን እንደጀመርነው ሁሉም እንድንጨርስ አላህን እንማጸናለን መጨረስ ብቻ ሳይሆን በየአመቱ በዚሁ መልክ በደስታ እንድንቀበል አላህ እንዲወፍቀን አላህን ሁል ዝቅ ብለን እንለምናለን። ከዚሁ በመነሳት እኛ ብቻ ሳይሆን በዓለም አቀፍ ደረጃ ሁላችንም በዚህ ወር አላማቱ ጌታ ባወሰነብን መሰረት ጾመኞችንን ዓለም አቀፍ ጾም ነው፣ እየጾም ነው ያለን እኛ ብቻ አይደለም። ወንድሞቻችንም ክርስቲያኖችንም እንዲሁ በዓለም አቀፍ ጾም ነው እየጾሙ ያሉት፣ በእነሱ በኩል ማለት ነው። በዚህ ሁላችንም እምናደርገው ነገር ብኖር ወደ አላህ ከመጠጋቱ ውጭ ተውባ ከመመለስ ውጪ፣ አላህን ከመማጸም ውጭ ይቅርታ ላለፉት ከመጠየቅ ውጭ ሌላ የምናደርገው ስራዎች አይፈለግብንም ነበር። ሆኖም ግን አንዳንድ ሸይጣኖችና የሰው ሸይጣን ተንኮሳ የምፈልጉ በዚህ ኸይር ወራት ውስጥ አንድነት፣ አብሮነት፣ ኑሮ እንዲበላሹ የማይሰሩ የማይተቡ ነገር እንደሌለ ሁሉም የምናየው ነው። ሸይጣኖች ታስሯል እንላለን። ትናንሾቹ እንዳሉ እንረዳለን። መላዘቱ ሸያጤን ነው የታሰሩት። ነፍስያ ዳሞ የማትታሰራለች የሰው ልጅ ዳሞ ከሸይጣን የባሰ ሸያጤን ድንስ ወልጅን ብሎ አላህ ስብሓንሁ ወተዓላ የሰውን ያስቀደመ ከሸይጣን የእነሱ ስራ ሰላም መናጋት የአብሮነትን መፍረስ፣ አንድነትን መፍረስ፣ ልማትን መፍረስ፣ ኑሮ መናጋት እንደሆነ ይታወቃል። እኛ ሰፊ ህዝቦች ሙስሊም ሆን ክርስቲያን ይህንን ተረትን የራሳችን አላማ ወደ ፊት ከመግፋት በዘለለ እነኚህን ጥቃቅን ነገሮች ወደኋላ ትተን ትተን ለህግ ለህግና ህግ ትተን ስራችን በበለጠ ወደፊት መንዳቱ አስፈላጊ ነው። ተንኮሳዎች ሁሉም አሉ። ከዚህ በፊትም ነበሩ፣ ዛሬም አሉ፣ ነገም ሊመጡ ይችላሉ። ተንኮሳዎች በመጡ ቁጥር ደግሞ ትላልቅ ተቋማት ለዚህ ንቅንቅ ማለት የለባቸውም የለባቸው ማለት እንደፈለጉ ይስሩ ማለት ሳይሆን፣ በተለይም ነብያችን ሰለላሁ ዐለይሂ ወሰለም ከሁሉም በላይ ከማንም በላይ ከራሳችንም በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድንና ካልተቀበልን መኖር የማይችል ከነፍሲያችን በላይ ሕይወታችን ለእሳቸው የምንሰጥ ነብያችን ስም በክፉ ነገር ስነሳ ነፍስያችን መቆጣጠር ያቅተናል፣ ሰብር ያሳጠናል። ሆኖም ግን እምናደርገው ነገር ብኖር እንዲህ ያለ ተንኳሾቹን የምናቀርበው ለህግና ለህግ ነው። ህግ ባለበት ነገር በህግ ነው የምናቀርበው። መጅልሳችን ከዚህ በፊትም ሲያደርግ እንደነበረ ሁሉ ዛሬም ሁለት ነገር ሰርቶ አሳልፈዋል። አንድ እንዲህ ያለ ተንኮሳ የማንቀበል መሆኑን እንደ ሙስሊም በሰፊ አውግዘዋል። ምንም ግለሰብ ቢሆንም። በሌላ በኩል ደግሞ ህግና ህግን መሰረት ባደረገ መልኩ ክስ መስርቶ እየሄደበት ነው። መንግስትም ቢሆን እየተነባብን በምንሄድበት ሰዓት እያየን ነው። ጫካ የገባውን፣ ሀገርን ለመበላሸት፣ አንድነትን ለመናጋት የሚተጋውን ተራ ዱርዬ ያው ቦታው ትንሽ ቦታ ስለምትበቃ እስከዛሬ ተጠብቆ ቢኖርም ነገ ከነጎዳ መያዙ አይቀርም፣ ኢንሻአላሁ ተዓላ። ስለዚህ እሱ ተይዞ በስርዓት ለህዝባችን ለፍርድ እስከምቀርብ ድረስ ከኛ የምንጠበቀው በትዕግስት ዱዓ እያደረግን በትዕግስት፣ እኛ ደግሞ የሃይማኖት ተቋማት በተለይም የሃይማኖት ተቋማት እንዲህ ያለ የተንኩሳ የሚፈጥሩ ሃይማኖትን ወክለው አይደለም፣ ተቋማቱን ወክለው አይደለም።